ተሾመ ዋለ የደብረ ማርቆስ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ነኝ። በደብረ ማርቆስ ከተማ አስተዳደር የ2018 በጀት ዓመት የትምህርት ስራ እንጀምሯል። ይሄ ትምህርት ስራ በ2018 ከመጀመሩ በፊት በክረምት ወዳት በቅድመ ዝግጅት ላይ ነው የቆየ ነው። በተለይም የ90 ቀናት እቅድ አቅደን በትምህርት ዘርፉ ሊሆኑ የሚገባቸውንና ሊፈጸሙ የሚገባቸውን በማቀድ ሲሰሩ ቆይተዋል። ከእነዚህ መካከል የተማሪዎቻችንን መለየት በየደረጃቸው እነማን ናቸው፣ ስንት ናቸው፣ የት ነው ያሉ የሚሉትን መምህራን ጋራ ጭምር በመወያየት የዚህን ዝግጅት ሲደረግ ቆይቷል። ሁለተኛ የትምህርት ቤቶችን ገጽታ በማሳመር እና ለልጆቹ ሳቢ ማራኪ እንዲሆኑ በማድረግ ረገድ ስራዎች ሲከናወኑ ቆይተዋል። ሌላ በማህበረሰብ ተሳትፎ አንዳንድ ስራዎች እንዲከናወኑ በማቀድ ስንሰራ ቆይተናል። ይሄ በመምህራን በወላጆች፣ በማህበረሰቡ አጠቃላይ በባለድርሻ አካላት ሲከናወን የቆየ ነው ማለት ነው። ይሄ የውይይታችን አንዱ የነበረው ከጸጥታ በአካባቢያችን ከነበረው የጸጥታ ችግር አኳያ የነበሩትን ችግሮች በመገምገም ምን ችግሮች ነበሩ ብሎ እነሱን ለማረም ከማህበረሰቡ ጋር መግባባት በተቻለበት ሁኔታ ነበር ማለት ነው። እንግዲህ ትውልድ የሚቀጥለው ወቅቱ የሚጠይቀውን የእውቀትና የክህሎት ብቃት ይዞ በመገኘት በመሆኑ ለዚህ ሊመጥን የሚችል ዝግጅት ቅድመ ዝግጅት እንዲኖር ቀደም ብለን ስንሰራ ቆይተናል ማለት ነው። ከማህበረሰብ ክፍሉ ጋራ ውይይቶችን አካሂደናል ከሃይማኖት አባቶች፣ ከሀገር ሽማግሌዎች፣ ከጸጥታ አካላት፣ ከመምህራን፣ ከወላጆች፣ አጠቃላይ ከማህበረሰቡ ጋራ እነዚህን ወደ ትምህርት ያልመጡ ህፃናትን ወደ ትምህርት ቤት ሊመለሱ የሚችሉበትን ቅድመ ዝግጅት ስንሰራ ቆይተናል ማለት ነው። 2018 የትምህርት ዘመን ስራ ሲጀምር ደግሞ የመጀመሪያዋን የትምህርት ቀን የምትባለዋን እሷን ቀን በሴረሞኒ ጭምር በማክበር በትምህርት ቤቶች የትምህርት አጀማመር ስነስርዓት ተካሂዷል ማለት ነው። መምህራን ተማሪዎቻቸውን ይዘው ችቦ በማብራት የወደፊት ህይወታቸውን ተስፋን ሊያሳይ በሚችል መልኩ የትምህርት ስራ እንዲጀምር ተደርጓል። ስለዚህ በክልሉ ካሉት ዞኖች እና ከተማ አስተዳደሮች በወቅቱ ትምህርት የጀመረ የኛ ከተማ አስተዳደር ነው ማለት ነው እና በዚህ ወቅት መምህራን በጊዜው ተገኝተው ተማሪዎቻቸውን በመመዝገብ እና ወደ ስራ እንዲገቡ በማድረግ ወደ ትምህርት ቤት ሊመጡ የሚችሉበትን መንገድ ጭምር ኦሪንት በማድረግ ስራ እንጀምረዋል ማለት ነው። እንግዲህ በአጠቃላይ ከዚያ ጊዜ ጀምሮ የምዝገባ ስራና ወደ ትምህርት የመጀመር ክላስ የመጀመር ስራው ተጠናክሮ ቀጥሏል። ተማሪዎቻችን ከባለፈው ዓመት በዚህ ዓመት በተሻለ ሁኔታ ወደ ትምህርት ቤት በየደረጃው ወደ የትምህርት ቤት የመጡ ነው ማለት ቅድመ አንደኛ ደረጃ ላይ ንጥር ላይ ከአንድ እስከ ስምንት ከዘጠኝ እስከ አስራ ሁለት ከኬጂ እስከ አስራ ሁለተኛ ክፍልና ሌሎች የጎልማሳ የልዩ ትምህርት የልዩ ፍላጎት ትምህርቶች ሁሉ ስራ እንዲጀምሩ ተደርጓል ማለት ነው። በዚህም ሂደት ከባለፈው ሁኔታችን አንጻር ስንገመግም በከፍተኛ ሁኔታ ለውጥ አለ። እንወጣለን በዚህ አመት ያሰብ ነው። ጠቅላላ በተለይ ከኬጂ ዋን እስከ 12ኛ ክፍል ያሉትን ወደ 41 41020 ተማሪዎችን ነው ጥቅል እናስተምራለን ብለን ያቀር ነው። ከዚህ ውስጥ አሁን ላይ ከ33728 28 በላይ ተማሪዎች ክላስ ላይ አቴን የተከታተሉ ይገኛሉ ማለት ነው። የተከታተሉ ይገኛሉ። ይሄም ከቀዳችን 82% ነው። በባለፈው አመት በዚህ ወቅት እዚህ ደረጃ አልደረስንም ነበር። ማለት አመቱ ሙሉ ልጆቹን ወደ ትምህርት ቤት እንዲመጡ እንዲነቃቁ ከነበረው ኤንቫይሮንመንት ድብርት እንዲወጡ የማድረግ አመቱ ሙሉ ወደ ትምህርት ቤት እንዲመጡ የማድረግ ስራ የማጠናከሪያ ትምህርት እየሰጠን ጭምር ስናሴር ነው የቆየን። ይሄ ዋናው ዓላማው ልጆቹ እንዲማሩ ብቻ አይደለም፣ ከድብርት ወጥተው ወደ ትምህርታቸው እንዲመለሱ ስነልቦናቸውን የማንቃት ስራ ነበር። ያም ሆኖ እዚህ ደረጃ አልደረስንም አሁን ላይ እንግዲህ መስከረም ላይ ነው። አሁን መስከረም አጋማሽ አካባቢ ነው ያለ ነው። 82 ፐርሰንት ተማሪዎቻችን ወቅቱን ጠብቀው ትምህርት እየተከታተሉ የሚገኙ ናቸው ማለት ነው። በየእድሜ ደረጃው በየክፍል ደረጃው የመለያየት አለ። አብዛኞቹ ግን ከተለ ከኬጂ ዋን እስከ 12ኛ ክፍል ያሉት በጥሩ ሁኔታ ላይ ያለ ነው። ቀሪ የምናስገባቸው ተማሪዎች ይኖሩናል ማለት ነው። ያሉን ትምህርት ቤቶች አብዛኞቹ ወደ ስራ የገቡና። ቀሪ ከጸጥታ አኳያ ያሉት ትምህርት ቤቶቻችንን ዝግጅት በማድረግ እዛ ካሉት የሀገር ሽማግሌዎች ሃይማኖት አባቶች ወላጆች ጋር በመወያየት ሙሉ በሙሉ ወደ ትምህርት እንዲገቡ የማድረግ ስራ እየሰራን ነው። ይሄ እንደለፈው ወይም ከዛ ቤት እንደነበሩት የሚጓተት አይደለም። ወቅቱን ጠብቀው በትምህርት ዘግይተው እንዳይገቡ ወቅቱን ጠብቀው ዛሬ ሆኖ እንዲገኙ እየሰራን እንገኛለን ማለት ነው። ይህንን በማድረግ ሰርተናል። እንግዲህ በባለፈው አመት የስድስተኛ የስምንተኛ የአስራ ሁለተኛ ክፍል ፈተናዎችም ተሰጥተዋል። በበቂ ዝግጅት ተሰጥተዋል ብሎ መውሰድ ይቻላል። ከቁጥራቸው አኳያ የተለያየ ቁጥር ቢኖራቸውም ከዚህ አኳያ የአስራ ሁለተኛ ክፍል ተማሪዎችም የስምንተኛ ክፍል የስድስተኛ ክፍል ተማሪዎችም ውጤታማ ናቸው ብሎ መውሰድ ይቻላል። አንጻራዊ ነው የሚገመገመው ማለት ነው። በተለይ ስድስት የስምንት ጥሩ ነው። አስራ ሁለተኛ ክፍል እንደ ሀገር ከተሰጠው የተሻለ በማለፍ ምጣኔያቸው የተሻለ ፐርሰንት ላይ ነው የከተማ አስተዳደሩ የሚገኘው። ቀደም ብሎ የገባ በመሆኑ እና አንዳንድ ጋፎች የተደረጉላቸው በመሆኑ ወደ 37 ፐርሰንት የሚሆኑ ሰርተኛ ክፍል ተማሪዎች ማለፊያ ነጥብ ያመጡ ናቸው ማለት ነው። እና ይሄ ስናየ ተረጋግቶ በትምህርት ዘርፍ የሚሰጠውን ነገር እያሳያል ማለት ነው። አጠቃላይ ያለው ሁኔታ ይሄ ነው። ወደፊት ይህንን አጠናክረን የምንሄድበት ሁኔታ ይኖራል፣ ወይም ትኩረት ሰጥተን የምንሰራቸው ስራዎች ይኖራሉ። እንግዲህ እንዳልኩት ውድድሩ ዓለም አቀፋዊ ነው። ዛሬ የደማሩት ከተማ ስር ያለ ተማሪ ከጎኑ ካለው ወይም በክልሉ ካለው ተማሪ ጋር አለ፣ ወይም በሀገር ውስጥ ካለው ተማሪ ጋር አለ። ውድድሩ ውድድሩ ወቅቱ የሚጠይቀውን ዓለም አቀፋዊ ነው ግሎባል ነው እና በዚህ ዘመን ጭራሽ ከትምህርት ውጭ መሆን አደገኛነቱን ለመረዳት ሰው መሆን በቂ። ስለዚህ ሰው የሆነ ሁሉ ከትምህርት ውጪ የሚኖር የሚሆን ህፃናት መኖር የለበትም የሚለውን መረዳት ያስፈልጋል። ይሄ ጠላት፣ ወገን፣ የተማረ፣ ያልተማረ፣ ህፃን፣ ሽማግሌ የሚባል አይደለም። በማንኛውም የህብረተሰብ ክፍል፣ በማንኛውም ፖለቲካ ሁኔታ፣ በማንኛውም ኢኮኖሚያዊ ሁኔታ፣ በማንኛውም ማህበራዊ እንቅስቃሴ ውስጥ አለመማር ምን አይነት አደገኛ አለው፣ እንደ ግለሰብ፣ እንደ ማህበረሰብ፣ እንደ ሀገር፣ እንደ ክልል ብለን ወስደን ዓለም አቀፋዊ ይዘቱን ዓለም የደረሰችበትን ፍጥነቷን ጭምር ተረድተን መሄድ መቻል አለብን። እኛ እኛ እንደ ክልልም እንደ ከተማ አስተዳደርም ዓመትም ሁለት ዓመትም ትምህርት ማቋረጥ ብቻ ሳይሆን በዚህ ወቅት የሚደርስብን ማህበራዊ እና ስነ ልቦናዊ ጫና አሉታዊ ጫናን ከተረዳን የቀላል ጊዜ አይደለም ወቅቱ። የሰከንዶች የማይክሮ ሰከንዶች ነው፣ ሩጫው በደቂቃዎች ነው፣ በአመታት አይደለም፣ በወራት አይደለም። በዚህ ወቅት ሁለት ዓመት ከትምህርት ውጭ ሁለት ዓመት አዲስ እውቀት መገቤት ሲገባው እውቀት እንዳያገኝ ተከልክሎ የነበረውን አቶ በተለያዩ የስነ ልቦና ጫና ውስጥ ሆኖ ማደግ ዛሬ የሚፈጥረው ለነገውም ሕይወቱ አደገኛ ስለሆነ ዛሬ ላይ በወቅታዊ የጻት ችግር የነበሩ ችግሮችን እምንፈታበት ነው። ዛሬ ለኛ የትናንትናውን የምናረምበት ዛሬ ላይ ያለንን ስራ በወቅቱ የምናጠናቅቅበት የነገ አሳይመንታችን ዛሬ አቅደን የምንሰራበት ነው ማለት ነው። ይሄ ትውልድ ግንባታ ነው፣ ሀገር ግንባታ ነው። ስለዚህ ትውልድ ላይ የምንሰራው ከምንም ሁኔታ ሲታይ ሊሆን ዘግይተን የምንሄደው ሮጠን እንደርሳለን ብለን አባንስሰተን የምንሄደው አይደለም፣ እኩል መራመድ ስለሚጠይቀን፣ ይህንን የተረዳ አመራር፣ ይህን የተረዳ ወላጅ፣ ይህን የተረዳ መምህር፣ ማህበረሰብ መፍጠር አለብን በሚል አንድ ከማህበረሰቡ ጋር የምንሰራው ስራ ይኖራል ማለት ነው። ሁለተኛ በተለይ ሕፃናት ላይ ቅድመ አንደኛ ክፍል ላይ ያሉትን ትምህርት የማጠናከር ስራ ሕፃናት ላይ መስራት ያለብንን ለይተን ለመስራት ትኩረት ሰጥተን እየሰራን ነው። በሁሉም ቀበሌዎቻችን በተቻለ መልኩ ቅድመ አንደኛ እንዲኖር ሕፃናት ትምህርት ላይ በሌላ ስነ ልቦና ሀሳባቸው የተሰረቁትን ስነ ልቦናቸው ጫና የደረሰበትን ወደ ትምህርት ዓለም የመመለስ ስራ ለመስራት እንቅስቃሴ እያደረግን ነው። የትምህርት ቤት የደረጃ ማሻሻልን በተቻለ መልኩ አቅደን እየሰራን ነው። ቅድም አንደኛ ደረጃ ላይ የአንደኛ ደረጃ ትምህርት ቤት በሃይስኩል የሁለተኛ ደረጃ ትምህርት ቤቶች ላይ ወደ ደረጃ አራት የሚገቡ ለይተን ለመስራት አለ አብዛኞቹን ደግሞ ወደ ደረጃ ሶስት የማድረስ እንቅስቃሴ በዚህ የትምህርት ዘመን የምንሰራው ስራ ይሆናል ማለት ነው እና ሙሉ የትምህርት ቤት ገጽታ በማሻሻልና ትምህርት ቤቶች ሳቢ ማራኪ ከቤታቸው ሲወጡ መቼ ትምህርት ቤት ቢሄድን ብለው ሕፃናት የሚመኙት የትምህርት ከባቢ እንዲኖር የማድረግ ስራን ትኩረት ሰጥተን የምንሰራ ይሆናል። በተለይም የተማሪዎችን ውጤት ለማሻሻል አጋር ወይም ባለድርሻ አካል የተባለ ከወላጁ፣ ከመምህራን፣ ከርዕሰ መምህራን፣ ከሱፐርቫይዘር፣ ከቤተሰብ፣ ከአሳዳጊ ጀምረን ሊሰሩ የሚችሉ ስራዎችን የእቅዳችን አካል አድርገን የተማሪዎች ውጤት መሻሻል ላይ ስራዎችን እየሰራ ነው። በዚያ መልኩ እንዲመሩ እያደረግ ነው። በተለይ ተማሪዎቻችን የዚች ሀገር ባለቤትም ተረካቢም ናቸው። ዛሬ ላይም ባለቤት ናቸው። ነገም ከዚህ ትውልድ አሁን ካለው ትውልድ የሚረከቡ ትውልዶች ስለሆኑ በጥሩ ስነ ምግባር እየታነጹ ለሀገር ግንባታ ከፍተኛ አስተዋጽኦ ሊኖራቸው የሚችል የባለቤትነት ስሜት ሊኖራቸው የሚችል ታሪካቸውን ያወቁ የተረዱ ራስን ከማግለል የወጣ ህብረ ብሔራዊ አንድነት፣ ወንድማማችነት፣ ትማማችነት፣ መተባበር፣ መተጋገዝ እንዲህ አይነት ስለ ንቦናዎችን እንዲያዳብሩ ከሌሎች ጋር የመኖርን ልምድ እንዲለማመዱ ከአሁኑ መሰራት ያለበት ስለሆነ ተማሪዎችን በስነምግባር በጥሩ ስነምግባር የማነጽ ስራ ዋና ስራ ተደርጎ የሚሰራ ይሆናል ማለት ነው። እስካሁንም የገጠመን ችግር መንስኤው እንደዚሁ ነው ብለን ስለምናምን ነው ትውልድ ላይ የተሰራው ስራ ደካማ በመሆኑ ዛሬ ለደረስንበት የግጭትና የድህነት አዙሪት ውስጥ የምንሽከረከረው ትውልድ ላይ የተሰራው ስራ ደካማ በመሆኑ ይሄንን ችግር አይተን የነበረውን ማረምና ዛሬ ላይ የምንሰራው ማስተካከል አለብን የሚል ስራዎችን እየሰራ እንገኛለን ማለት ነው።